እሺ ሰላም ጓደኞቼ፣ ዛሬ የማሳያችው የሌጌማት አሰራር ወይም ቄማጥ ይሉታል እና የስን አሰራር ላሳያችው። አሁን እኛ ጋር ገና ሶስት ሰዓት ስለሆነ ፀሐይ በዚህ በመስኮት ይገባል። እንደዚህ በጥለይ ክልል አድርጌ ነው የምቀርጸው እና የሚያስፈልገ ነገሮች ምንድ ናቸው? እዚህ ጋር አንድ የሻይ ማንኪያ እርሾ

ትንሽ እንደዚህ አረግበታለሁ። አሁን ሳረግ ታያላችሁ። እና ሁለት የሾርባ ማንኪያ ዘይት አፍያ ወይም ዘይት ነባቴ ወይም ደግሞ ዘይት እና ጓደኞች፣ እዚህ ጋ ዱቄት አለኝ። መለኬ ይሄ ነው። እንደዚህ አድርጋችሁ ሁለት በዚህ ሁለት ነገቹ እንደዚህ አድርገዋለሁ እኔ ሙሉ ሙሉት ሙሉት አላደርግም፣ ማለት ነው እና እንደዚህ አርጋለሁ። ከዚያ ጓደኞች ስኳር ወይ ስኳር ሁለተኛው ይሄ ነው። እንደዚህ እኔ ብዙ ስኳር አልጨመርኩም። እናንተ ብዙ ስኳር መጨመር ከፈለጋችሁ ትችላላችሁ። እኔ ያልጨመርኩበት ምክንያት የሲቲቪና ብዙ ስኳር መጠቀም አይፈልጉም። እና ይሄንን የምንበላ የሚበሉት በሆሞር ነው። ሆሞር አሰራር ብዬ ቪዲዮ ሰርቻለሁ፣ ታገኙታላችሁ። ከፈለጋችሁ ተስን ሰርታች መሆናችሁ ትችላላችሁ። የምታገኙ ሰዎች አረብ ሀገር ያላችሁ ሰዎች ታገኙታላችሁ በእርግጠኝነት። እና የዚህ ማባያ ነው፣ በኋላ አሳያቸዋለሁ። እዛ ሁን እዚህ ጋር ጓደኞቼ ይሄው ይሄ ካሜራ ወይም ደግሞ ይስጥ ይባላል ሊጥምና መቅረፉት ማኖርሾ ማለት ነው። ይህን ለብ ያለ ውሃ ነው እዚች ውስጥ እያራኩት ማለት ነው። ከዛም ቤኪንግ ፓውደሪን እንደዚህ ጨምራለሁ ነው ሴቶች ይሄን እርሻችንን ወስቲን እንዴታችን ላይ ሞጀር እና አሁን እዚህ ጋር ይሄን ኮርን ስታራችን ወይ ደግሞ የበቀሉ ዱቄታችንን እናደርጋለን። ይሄን እዚህ ጋር ስታረኩ ወቶቼ እንደዚህ መሳፍ ወይም ደግሞ እንደዚህ ነው እንዳረኩት አድርጉ። በጣም ሙልት ስፍር ቁልል እንዳይል ማለት ነው። ስታረኩ እንደዚህ ጠረክ አድርጉ። አካባቢ ማለት ነው። በጣም ሙልት ክምር የምታረጉት ከሆነ ች ልክ ይበላሻል። እንደዚህ አሁን ብታደረጉት ይሁን ከአንድ ማንኪያ በላይ ነው። ስለዚህ እንዲህ ነው ማድረግ ያለባችሁ። ስታረጉ ማለት ነው ጠረግ አድርጋችሁ ነው መሆን ያለበት ማለት ነው። እንደዚህ ሁሉ ማንኪያ በቂ ነው። እዛ እዚህ ጋር ዘባዴ ያለኝ እንደዚህ መሰላችሁ ልምል በግምት ነው ማረ ቀለሁእ ጌማት ምልፍ ማለት ይቻላል። ግን ይህም እንደዚህ ሆኖ ሽራ መስራት ማድረግ ትችላላችሁ። ወይም ደግሞ ቆጠር ነው መሰለኝ የሚሉት ስኳር ቅልጣችሁ ማለት ነው

ከዛ ውጆች ውሀ የሚያክል ነው የሚጨምርበት። ምክንያቱም እንደ ዱቄታችሁ፣ ዱቄታችሁ የእናንተ ውሃ ሊያነሳም ላይያነሳም ይችላል። እና ይሁላችንም አንዳንዱ ዱቄት አሁን ሲመጣ እኔ ጋር እራሱ ውሃ ያነሳ፣ አንዳንዱ ደግሞ ውሃ አይችልም፣ ውሃ ያነሳም። እንደዛ ስለሆነ እናንተ ሊጣችሁን እያያችሁ እያያችው የሌጌማታጭነው አጂን በጣም ወፍራም መሆን የለበትም። በጣም ቀጭን መሆን የለበትም። እዚህ ጋር ውዶቼ እንደዚህ ሲሆን አጅኑ የቀጠነ ምናምን እንዳይመስላችሁ፣ አሁን ገና ኩፍ ሲል ማለት ነው። ይሄ የሚገርም አሪፍ የሚያምር ምርጥ የማለም ነው ሆነ። ከዛ እዚህ ጋር ጓደኞች ሊጡ ኩፍ ብሉ እንደዚህ መልሼው ነው። አሁን ለሁለተኛው አሳያችኋለሁ። በዚህ ገልብጨው ነው እዚህ ጋር፣ በዚህ ሲሰራ ጋዙ ላይ ስለማይመቸኝ በዚህ ሳንገልብጨው ነው ሊጡ ማለት ነው። አያቸው ጓደኞች አጅኔ እንደዚህ ኩፍ ብሎኛል። ቅድም በጣም ኩፍ ብሎ ነበረ። ይህና እንደዚህ እንደዚህ እንደዚህ እንደዚህ መታው አለው። በደንብ መመታት አለበት። ሰው ሙዶቼ፣ እዚህ ጋር ዘይት አግያለሁኝ አጅነን ይመስላል። እኔ በእጅ የመምታትን ትንሽ እጄን አመኑ በዚህ እንዲህ እንዲህ እያደረኩ መትቼው ነው። እንደዚህ ቢመታ በጣም አሪፍ ነው። ካልሆነ ይህንን መጠቀም ካልፈልጋችሁም በእጅ በጣም አሪፍ ነው። እንዲህ እያደረጋችሁ ብትመቱት በጣም አሪፍ ነው የሚሆነው። ጡ ማለት ነው። እኔ እዚህ ጋር ዘይት፣ ቀዝቃዛ ዘይት በሰሃን አዘጋጅቻለሁ። በትንሽ ማንኪያ፣ እጅ ማንኪያ ያስነካው እጀ ላይ በዚህኛው እጄ እንዲህ እየጨመኩ ነው የምሰራው። እኔ በማንኪያ ነው የምችለው። ከዛ እዚህ በእጃችሁ መስራት ለምፈልገ ሊጡን ይህን እቃውን ይዛችሁ በአንድ እጃችሁ በእጃችሁ እንደዚህ መጭመቅ ትችላላችሁ። በእጅ መስራት የምችሉ ሰዎች ማለት ነው። እኔ ግን በእጅ መስራት አልችልም። በዚች በማንኪያ ነው የምሰራው። ላሳያችሁ ችጓደኝ ቼ ላችሁ ይህን ይመስላል። እዚህ ጋር ሊጡን ቶሎ ቶሎ ቶሎ ቶሎ መጣል አለብን። እኔ ለእናንተ ላሳያችሁ ብዬ ቆማርጌው መጄናሁን ማለት ነው። አንድ አይነት ሆኖ እንዲወጣ ነጩ ሙሉ አንድ አይነት ቱሉ ቱሉ ማምላት አለብን። አንድ እጄ እየቀረጽኩ ስለሆነ አልመቼ ስላለ እንጂ ባሳያችሁ ደስ ይለኛል። እዩ እንደዚህ አንድ አይነት እንደሆነ አያችሁ፣ በፍጥነት ከላር አንድ ስለሆነ ማለት ነው። ይህም እንደዚህ አንገላበ እንደዚህ ያደረጋቸው ን መገላ ዛችሁ ይይዝላችኋል። አለበለዚያም እንደዚህ ማረግም ትችላላችሁ። እንእን ማረግ ይቻላል። አንዴት ልጅ እኔ እኮ እንም ሸራሪትን ምናምን የሚሰራ በሳቅ ነው። አንቺ እንደዚህ ይወራልሽ አልበል ብለሽ ነው ወይ አለች፣ የቲክቶክ ላይ ታውቂያው ነበረ። እና እንደዚህ ወይ በእጅ ወይ በዋንጫ ሲሰራ እንደዚህ አይነት ክብ ቅርጽ ይይዛል። እንደዚህ ትንሽ የሚያምር የሚጣፍ ትንሽ ክርምሽ የሚል የማት ነው። ተወጥታላችሁ። እኔ በሰራሁት አሰራር አይነት ሞክሩት፣ በጣም አሪፍ ነው። በጣም ይወደድላችኋል። ይህ ሰዎቼ በጣም ነው የሚወዱት። የኔ ሰራየን በጣም ነው የሚወዱልኝ። ሞክሩት ስሩና ተባረክ እጄ እንዲሰርተው የምታኖረኝ የምታበላኝ የምታኖረኝ። ተባረ ቅጄ አሁን እዚህ ጋር ይበቃል። እንደዚህ ሲሆን እናውጣዋለን። እኔ እዚህ ማጥለያኒ ሶፍት ወረቀት ምናምን አልጠቀምም አልወድምም። ቢኖርም ያልቃል ቶሎ ማለት ነው። ይሄ ግን ወንፊት ነው፣ በደንብ ነው የሚያጠለው። በደንብ አንድ ዘይት የምትባል ነገር አትኖርም ማለት ነው። ከዛ ጓደኞች፣ እዚህ ጋር ሁለተኛ ልሰሩ ስትሉ ማለት ነው ጋዛችሁ በጣም ኃይለኛ ከሆነ ቀንሱ፣ መቀነስ ትችላላችሁ ማለት ነው። ቀንስ አድርጋችሁ ሊጣችሁን ትሉ ትሉ ጣል ጣል አድርጋችሁ ሊጣችሁን ጣል ጣል አድርጋችሁ ለጨረሳችሁ እዚህ ውስጥ ቶሎ ብላችሁ ጋዙን መጨመር ትችላላችሁ ሀይሉን ማለት ነው። እንደዛ አድርጉ። ይኸውላችሁ አንድ ወና ስጭል አሳያችሁ። አያችሁ እንዴት ክርምሽ እንደሚል ይኸው፣ ውስጡ አጥቃጣለ ሲያምር እንዴት ክርምሽ ክርምስ የሚል ጌማት እንደሆነ ትኩስ ስለሆነ ያቃጠለኝ። እና ውዶቼ በእጅ ያልኳችሁ ከቻላችሁ እንደዚህ ይዛችሁ እንዲህ ማድረግ የሚችሉ ሰዎች እንደዚህም መስራት ይቻላል። እሷም ውዶቼ ጨርሻለሁ። ይህን ይመስላል። እንዲህ የሚያምር ክሪስፒ የሆነ ጌም አሰርቻለ ሞክሩት። ሲሉና እና ውዶች የመጨረሻው ይሄን ይመስላል ይህን ይመስላል። እኔ እንደዚህ ነው የማቀርበው። እዚህ ጋር ሆሞር ያልኳችሁ ይሄ ነው። በዚህ ይሄን ይበላሉ። ይሄ ደግሞ አተር ነው የቀለጠ ስኳር ማለት ነው። እና ሌላኛው ነገር የማሳያችሁ ይሄ ደግሞ ለአንድ ሰው ለሌላ ሰው ነው። ይሄ ደግሞ ይሄ ምንድን ነው? ድብ ቴምር። ድብ ቴምር ማለት ይሄ ነው። ይህና ርኬት ነው። በዚህ ማቅረብ ትችላላችሁ ወይም ደግሞ አተር ያልኳችሁ ይሄ ነው። እኔ ሰርች እንደዚህ ፍሪጅ ውስጥ ነው ማስቀምጠው። ስኳር ማለት ማለት ነው። ስትሰሩት ትንሽዬ ሌሙን አንድ ኩባያው አድርጋችሁ ሁለት ኩባያ ስኳር ታረጉና ሎሚ የሚወዱ ከሆነ ትንሽዬ ሎሚ ታረጉበታላችሁ። ከዛ እሳት ላይ ለ25 ደቂቃ ለ20 ደቂቃ አንተከተካችሁ ወይም ደግሞ እያማሰላችሁት ማንኪያችሁ ላይ እንደዚህ ለዘቅ ሲያደርግ ይሄ ማለት ነው ስትሰሩት እንደዛ ሲሆን ማውጣት ትችላላችሁ ማለት ነው። አይ ቡዶቼ ለገበታ ስታቀርቡ ይህን ይመስላል ማለት ነው። እንደዛ አድርገን የማቀርበው ይሄ ዲብ ተምር ነው። ማንኛችሁም ልጅ ታውቃላችሁ፣ አይጠፋ አረብ ቤት ማለት ነው። እና ይሄን የመሰለ ማን የሚያምር የጌማት አሰራር የሚያምር ሰርችላችኋለሁ። ከወደዳችሁት በኔ ስታይል ስሩ አሰራሪ ከተመቻችሁ ከወደዳችሁት ላይክ ኮሜንት ሰብስክራይብ አሳብ አስተያየት ማድረጋችሁን እንዳይረሱ እላለሁ። ይህን የመሰሪያ ትምህርቱ የማይጠገብ የሚያምር ለጌማት አሰራር ሰረችላችኋለሁ ውዶቼ። ይህን ይመስላል። ወልቀች ከወደዳችሁት፣ ስሩና ሞክሩት። ይህን ይመስላል። ይሄ በዚህ በጣም ነው የምወደው። በጣም ጠፍጠው ስሩና ሞክሩት። ይሄ በጣም ይጣፍጠው እንደማቃጠልም እንደመጎምዘዝም ይላል ማለት ነው። አሰራሩ ለቅቄላችኋለሁ። ዩቲዩብ ላይ ግቡና አይውት ከወደዳችሁት ከፈለጋችሁት ማለት ነው። ይሄን ይመስላል እላችኋለሁ። ባይ ባይ።